ሰላም፣ ሰላም። አንድ መረጃ ልነግራችሁ ነው የመጣሁት። በጣም ከበድ ያለ መረጃ። ፎሎ አድርጉ እስኪ። ምንድን ነው እያያችሁ? ደግሞ ላይክ ማድረግን ምንድን ነው? ቆይ ምን ታያላችሁ ግን? ላይክ ያም፣ እንዴት ነው ጣታችሁ ላይ ምን ችግር አለ? ግድ የለም አንደኛውም፣ ካመማችሁ በአንደኛውም ቢሆን ላይክ። በለቅሶ የዘረሁትን በደስታ ነው እያጨድኩት ያለሁትና ህይወቴ ውስጥ ብዙ ነገር አሳልፈለ

በቃ አመሰግናል በጣም ነው የማመሰግን እግዚአብሔርም በጣም ነው ማመሰግን ይቅርታ እምባዬን መቆጣጠር አልቻልኩም ጌታን ይቅርታ ላይቭ ላይ ማርቀስ ፈልጌ ያርዘን ግን በቃ እኔ እንጃ ስሜት ሆንኩ ፈወራ እና እግዚአብሔር ይባርካችሁ እግዚአብሔር እኔ እንዳከበራችሁኝ እግዚአብሔር ያክብራችሁ። በጣም በጣም በጣም ነው የማመሰግነው። በጣም ነው የማመሰግነው። በቃ በጣም በጣም በጣም ሁሉንም ኢትዮጵያውያን ኤርትራውያን እግዚአብሔር ያክብራችሁ። እግዚአብሔር ይስጣችሁ ላሳያችሁኝ ነገር፣ ለሰጣችሁኝ ክብር፣ ለሁሉም ነገር እግዚአብሔር ይስጣችሁ። በጣም በጣም በጣም በጣም ነው የማመሰግነው። በጣም ማለት ጌታ ኢየሱስ ተመስገን። በጣም ነው የማመሰግናችሁ። በጣም እግዚአብሔር ያክብራችሁ። በድጋሚ እግዚአብሔር ያክብራችሁ። ቴንክ ዩ ሶ ማች። በጣም ነው የምወዳችሁ እግዚአብሔር

ይህ የእናንተ ውጤት ነው። ጋይ ጃፊ፣ ይህ የእናንተ ውጤት ነው። ይህ ፎሎር፣ ይህ የእናንተ ውጤት ነው። ይህ ፎሎር የእናንተ ውጤት ነው። በቲክቶክ ጭራሽ ሆኖ አያውቅም። አራት ቀን ባልሞላ ጊዜ ውስጥ አራት መቶ ሺህ ፎሎር ሆኖ አያውቅም ጭራሽ ማለት ነው። ይህ የእናንተ ነው ከእናንተ ነው፣ ከኔ አይደለም። ቴንኪው ሶ ነገ ደግሞ ያው ስንቀጣሽ ቪዲዮ ይሰራል።

ፓፒ ያመሰግናለሁ፣ በጣም ቃሊና፣ ኤቭሪባዲ ቴንክ ዩ ሶማች፣ ቴንክ ዩ ሶማች፣ ቴንክ ዩ ሶማች። በጣም በጣም ነው የማመሰግነው። በጣም እንኳን ደስ አለ፣ የእኔ ጌታ እንኳን ደስ አለ። የማይሆነ ሆነ የማይደፈረው ናሆም አንድ ሚሊዮን ገብቷል ኩሮ መላተ እንኳን ደስ አለኝ ንጉስ ያከበረውን ማን ይገፋል መሆን ያለበት ነገር ናውን ቤት ሆኗል መሆን ያለበት ነገር ናውን ቤት ሆኗል ናሆምን እግዚአብሔር እንዲያመሰግን ስላረጋችሁት እግዚአብሔር ይስጣችሁ። ሁላችሁንም ከልብ ከልብ ልብ ከልብ እናመሰግናችኋለን። የስታይ ናሚ እንኳን ደስ አለ በናት። ኮንግራጁሌሽን ኔ አባት ሰው የዘራውን ነው የሚያጅ። ወይኒ ጌታ መልካም ዘር ዘራ፣ መልካም ዘር አጭርክ። ይህን የተፈጠረው ይሄ ነው የተፈጠረው ሰው። እግዚአብሔር ይባርካችሁ ሁላችሁንም። ላፈርስ ዌልካም። እናቴ እንዴት ነሽ? ልጅ ሁሉ ሰላም ነው? ቴንኪ ሶ ማች እኔ ናት። ቴንኪ ሶ ማች። ዛሬ እግዚአብሔር ይመስገን። ዛሬ ጋይስ የነውሜ ቀን ነው። ጌሙን አክፕት እስካላረገው ድረስ የነውሜ ቀን ነው። አክስ ያደረገው ቀን ነው ችግሩ እንጂ እስካላረገው ቀን እሱን እያመሰገንን ጀግናን እያል ነው የእነሱን ቤተሰብ እያመሰገንን እንቆያለን ነው ምላቸው እንቆያለን ነው ምላል። አክሴፕት ያረገ ያረገውለት ያረገውለት ግን ያቋዋል። በጣም ደስ ብሎኛል ነው ሚ አመሰግናለ። በጣም እግዚአብሔር አምላክ ደግሞ ነገ በአካል አገናኝቶን እንድናከብ። በጣም ስማ በጣም ኢሞሽናል ያረጋል እኔ ማለት ነው አንድ ሚሊዮን መግባቱን አላወቅኩም ነበር መጀመሪያ። እሺ ከዛ ጆሲ ነው ላከልኝ። ሲልክልኝ ማለት ነው እግዚአብሔርን ነው የምልህ። አንተ እንበይም መቆጣጠር አቃተኝ። ክርስቶስን ነው የምልህ። እንዴ እንደዚህ ነው እንዴ ስሜቱ። በቃ እንደዚህ ነው እንዴ ስሜቱ ገብቷላ። እኔ አንድ ሚሊዮን መግባት ይሄን ሳልናገር በቃ ነፍሰው ምናምን ነገር ቪዲዮ ሰርቷል ፖስቶታል ና ምናምን ነገር እና ደነገጥኩ። ጌታን ደነገጥኩኝ። እንዲህ ማለት በቃ ግሬ ይገባል የሰው ነገር ምናምን ነገር በቃ የደወሉልኝ ሰዎች በቃ ማልጠብቃቸው ትላልቅ ሰዎች ምናምን ደውለው እንኳን ደስ አለ ምናምን ምናምን ሲሉኝ እግዚአብሔርን በጣም ደነገጥኩኝ። በቃ እንደለገጥህ ገብቶሃል። እኔ እንዴት እንዴት እንዴት ነው አሁን ፎንቲ፣ እንዴት በቃ ለእራሴ በቃ የትናንትን ነው ትዝ ያለኝ የነበረኝ ነገር ምናምን በቃ እያንዳንዱን ነገር ነው ትዝ ያለኝ። ገብቶሃል አይደል እና በቃ የዛሬ ዓመት ሁለት ዓመት የነበረው አሁን ያለውን ነገር ሳስብ አሁን ያለውን ናወቁ ሰዎች ፊት ባይዘው ወይ ሰዎች ፊት ሞገስ ማግኘት ሰዎች ፊት በዚህ ልክ ፍቅር ማግኘት በጣም ከባድ ነገር። እግዚአብሔር ነው ለሰው ልጅ ይለ ለሰው ማለት ነው። ጠላት መሆን ቀላል፣ ወዳጅ መሆን ግን በጣም ከባድ ነው እና በቃ የሰው ነገር ምናምን ምናምን ነገር ሳይሆን በጣም ደስ ይላል። በቃ በቃ ስለዚህ ይሄ ነገር እኔ ከኔ የሆነ ነገር አይደለም። እኔ ናሆም ፎንቴን ስለሆንኩኝ ናሆም ፎንቴንነት ያመጣልኝ ፍቅር አይደለም፣ አይደለም። በጣም ገብቶሃል አይደል? በቃ እግዚአብሔር ነው ያደረገው። እግዚአብሔር ነው ያከበረኝ። ገብቶሃል አይደል? እና ይኸውልህ እኛ ሰዎች እንመረቃለን፣ አንተ አሜን ትላለህ። ናሆሜ፣ ናሆሜ፣ ናሆሜ ኒዬ ናሆም እንኳን ደስ አለሽ አባቴ። ኧረ ስታክ ስታክ እያደረጋችሁ ነው። ዛሬም ምናለ የእኛንም ኔትወርክ እንዳንተ በለወጠው የኔ ነው

እንደዚህ ግሎ እንዳደረግ እግዚአብሔር አምላክ ልጅነትን ባርኮል። እግዚአብሔርን አስቀድም ከፍ የምትልበትን ዘመን ይስጥ። መድረክ ላይ እ መድረክ ላይ ወተ ምስክርነት ምስክር እንድትበቃ ያርግ። ይህን ያደረገው እግዚአብሔር ነው እንድትል እግዚአብሔር ይፍቀድል። ወንድ ናሆም ተለወጠ ሳይሆን ናሆምን እኮ እግዚአብሔር ለወጠው ይባል። ናሆም ተቀየረ ሳይሆን ናሆምን እግዚአብሔር ቀየረው ይባል። በሚሰራው ስራ ሁሉ የእግዚአብሔር ነገር ይታይበት። እግዚአብሔር ይመስገን። የናሆም ዛሬ እንዲህ መሆን እግዚአብሔር እንድናመሰግነ አድርጎናልና፣ ናሆምን እንኳን ለዚህ ቀን አበቃችሁ። እግዚአብሔር አክብራችሁ ሁላችሁ ነው። ናሜ በጣም ወድ ነኝ። የኔ አባት ታናሽን ብትሆን በጣም ምሰማ ማከብር ልኝ በጣም ነው ወድ። እግዚአብሔር አምላክ ያኔ አንድ ስልክ ደውለህ የነገርከኝ ዘላለም ከልብ አይጠፋም። በጣም ነው ወድ። እንኳን ለዚህ ቀን አበቃ ከዚህ በነ ይጨምር። አሜን ነው